ናቹራል ጋዝ መኪኖችና የነዳጅ መኪኖች ልዩነታቸው ምንድን ነው? ሰሞኑን ሲወራ የሰነበተው ጉዳይ ይኸው ጉዳይ ሆኗል። የኢትዮጵያ መንግስት የናቹራል ጋዝ ክምችቶችን አግኝቻለሁ ካለ በኋላ በናቹራል ጋዝ የሚጠቀሙ የመኪኖች አይነቶች በጣም ፖፑላር ሆነዋል በኢትዮጵያ። ለመሆኑ የናቹራል ጋዝ መኪኖች ከነዳጅ መኪኖች ማለትም ከተለመዱት የነዳጅ የምንላቸው የጋዞሊንና የዲዝል መኪኖች ልዩነታቸው ምንድን ነው? ጥቅምና ጉዳታቸውስ ምንድን ነው? የናቹራል ጋዝ መኪኖች እንመለከታለን። ሰላም የተከበራችሁ የቻናል ቤተሰቦች፣ እንደምንሰነበታችሁ እኔ ካር ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናውጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በዓለማችን ላይ ያለው የነዳጅ ፍላጎት መጨመር የነዳጅ ዋጋ መዋዠቅ እና የሚያስከትለው የጤናና የአየር ንብረት ችግር እየተባባሰ በመምጣቱ ለነባር የቤንዚን እና የናፍጣ ነዳጆች አማራጭ የሆኑ የኃይል ምንጮችን መፈለግ ዘላቂ መፍትሄ ሆነዋል። ከእነዚህ አማራጮችም መካከል የናቹራል ጋዝ መኪኖች ናቸው። እነዚህ የናቹራል ጋዝ መኪኖች በዓለም አቀፍ ደረጃ ትልቅ ትኩረት እያገኙ መጥተዋል። ናቹራል ጋዝ በዋነኝነት ሚቴን የተሰኘ ጋዝ የያዘ ሲሆን በተሽከርካሪዎች ውስጥ በሁለት ዋና ዋና መንገዶች ጥቅም ላይ ሊውል ይችላል። የመጀመሪያው በታመቀ ጋዝ የሚባለው ማለትም ኮምፕረስድ ናቹራል ጋዝ ሲኤንጂ የሚባለው ሲሆን ሌላኛው ደግሞ በፈሳሽ ጋዝ ሲሆን ሊኩፋይድ ናቹራል ጋዝ የሚባለው ኤልኤንጂ መልክ ነው። የሲኤንጂ መኪኖች ለአነስተኛ ተሽከርካሪዎችና ለከተማ ውስጥ ለሚሰሩ የሕዝብ ማመላለሻ ተሽከርካሪዎች ጥቅም ላይ የሚውሉ ሲሆን ኤልኤንጂ ደግሞ እጅግ በጣም ከፍተኛ ኃይል ጥግግስ ስላላቸው ማለትም ኢነርጂ ዴንሲቲ ስላላቸው ለረጅም ለሚጓዙ ከባድ የጭነት መኪኖችና ትላልቅ ተሽከርካሪዎች ተመራጭ ነው። በብዙ ታዳጊና በአደጉ ባደጉ ሀገራት በሚሊዮኖች የሚቆጠሩ የናቹራል ጋዝ ተሽከርካሪዎች በስራ ላይ ሲውሉ የእነዚህ ነዳጅ ጥቅሞችና ጉዳቶችን በደንብ እንመለከታለን። ከነባሮቹ የጋዞሊንና የዲዝል ተሽከርካሪዎች ልዩነታቸው ምን እንደሆነም በግልጽ አሳያቸዋለሁ። የነዳጅ መኪናዎች ማለትም የቤንዚንና የናፍጣ መኪኖችና ናቹራል ናራል ጋዝ ሲኤንጂ፣ ኤልኤንጂ መኪኖች ዋና ዋና ልዩነቶችን ከነዳጅ መኪኖች ጋር አሁን እያነጻጸርኩ ልመልከትላችሁ። የተወሰኑ ነጥቦችን አነሳለሁ። በአጠቃላይ እነዚህን ተሽከርካሪዎች የምመዝንበት መስፈርት አለኝ። አንደኛው የሚጠቀምበት ነዳጅ ነው። ሁለተኛው ዋጋቸው ነው። ሶስተኛ የነዳጅ ማጠራቀሚያቸውን በተመለከተ ነው። አራተኛ የጉዞ ርቀታቸውን ወይም ሬንጃቸውን በተመለከተ ነው። አምስተኛ የአካባቢ ብክለትን በተመለከተ፣ ስድስተኛ ደግሞ የሞተር ፐርፎርማንሳቸውን በተመለከተ እንዲሁም ደግሞ እንዲሁም ደግሞ ማደያቸውን በተመለከተ ጥገናቸውን በተመለከተ አንዳንድ ነጥቦችን አነሳላችኋለሁ። የመጀመሪያው የሚጠቀሙት ነዳጅ ነው። ሁለቱ ተሽከርካሪዎች ማለት ነው፣ የሲኤንጂ ተሽከርካሪዎች እና የፔትሮል ተሽከርካሪዎች ማለት ነው። እነዚህ የሚጠቀሙት ነዳጅ የነዳጅ መኪኖች እንግዲህ እንደምታውቁት ፈሳሽ ነው። ቤንዚን እና ናፍጣ ባለሁለት ይከፈላል። ናቹራል ጋዝ የተባሉት ተሽከርካሪዎች ደግሞ ጋዝ ነው የሚጠቀሙት እሱም በሁለት አይነት ፎርም አለ በሲኤንጂ እና ኤልኤንጂ እንደተናገርኩት ሲኤንጂ የሚባሉት ራሱ ኮምፕረስድ የሆነ ናቹራል ጋዝ ሲሆን ናቹራል ጋዙን ወደ ሊኩድ ተቀይሮ ነው ማለት ነው በዚህ ፎርም በሁለት ፎርም እናገኘዋለን ማለት ነው። ሌላኛው የነዳጅ ዋጋቸውን በተመለከተ ነው። የነዳጅ ዋጋቸው የነዳጅ መኪኖች በገበያ ዋጋ ይወሰናል። እንደምታውቁት በጣም ውድ ነው፣ ከሲኤንጂ እና ከኤልኤንጂ አንጻር ሲታዩ ማለት ነው። በአብዛኛው ከቤንዚን እና ከናፍጣ መኪኖች ደግሞ የናቹራል ጋዝ መኪኖች ነዳጃቸው እጅግ በጣም እርካሽ ነው፣ በ50 ፐርሰንት እና ከዛ በታች ማለት ነው። ሌላኛው ሜጀር የምናደርግበት ነገር የነዳጅ ማጠራቀሚያቸውን በተመለከተ ነው። ቀላል ቅርጽ ባለው ታንክ ውስጥ መቀመጥ ይችላል የነዳጅ ወይም የቤንዚንና የናፍጣ መኪኖች ማለት ነው። የሲኤንጂ ተሽከርካሪዎች ክብና ትልቅ ሲሊንደር ይፈልጋል። በየቤታችን እንደምንጠቀመው ሲሊንደር አይነት ያለ ሲሊንደር ይፈልጋል ማለት ነው። ኤልኤንጂ ደግሞ እጅግ በጣም ቀዝቃዛ የሆነ የታሸገ ታንክ ያስፈልገዋል ማለት ነው። በደንብ ሴፍቲ የተጠበቀ ማለት ነው። ሌላኛው ደግሞ ሬንጅ ቸውን በተመለከተ ነው እንግዲህ የነዳጅ መኪኖች፣ የቤንዚን እና የናፍጣ ተሽከርካሪዎች በአጠቃላይ ከፍተኛ ኢነርጂ ዴንሲቲ ስላላቸው በትንሽ ታንኩ ረጅም መጓዝ ይችላሉ ማለት ነው። ወደ ሲኤንጂ እና ወደ ኤልኤንጂ ስንመጣ ሲኤንጂዎች እንግዲህ በአንጻራዊነት ሲታዩ ኢነርጂ ዴንሲታቸው ትንሽ አነስ ያለ ነው። ስለዚህ ሬንጃቸው ያንሳል ማለት ነው። ከሞላችሁ በኋላ ረጅም ርቀት ብዙ ብላት ትጓዙ ትችላላችሁ። እንዲሁም መኪኖቹ የሲኤንጂ ከሆኑ ማለት ነው ለቀላል መኪኖች፣ ለከተማ መኪኖች ነው የሚመከሩት ማለት ነው። ልክ እንደ ኤሌክትሪክ መኪና የነዳጅ መኪኖችና የኤሌክትሪክ መኪኖችን ስናነጻጽረው የነዳጅ መኪኖች ብዙ ሬንጅ አላቸው፣ የኤሌክትሪክ መኪኖች አነስ ያለ ነው እንላለን አይደል? ከዛ አንጻር ሲታይ የሲኤንጂ መኪኖች ከነዳጅ መኪኖች አንጻር ሲታዩ ያነሰ ሬንጅ አላቸው ማለት ነው። እንግዲህ የነዳጅ መኪኖች ያው ትራዲሽናል በሆነ መንገድ ነው ለመግለጽ እየሞከርኩ ያሉት፣ ሁለቱም ነዳጅ መሆናቸውን እንዳትዘነጉ። ሌላኛው የነዳጅ መኪኖች ማለትም እነዚህ የናቹራል ጋዝ ተሽከርካሪዎች ኤልኤንጂ የምንለው ደግሞ ፎርም አላቸው። ይሄ ፎርማቸው ለከባድ መኪኖች ብቻ ታስቡ ቢጠቅ ጥቅም ላይ ቢሆን ሞር ጥሩ ነው። ሬንጁን በተመለከተ እንግዲህ ከናፍጣ ተሽከርካሪዎች ጋር የሚቀራረብ ሬንጅ አለው በጣም አሪፍ ነው ማለት ነው። ሲኤንጂ እንዲሁም ኤልኤንጂ ይህንን ይመስላል። ኤልኤንጂ ከነዳጅ ኦር ከዚህ ከናፍጣ ተሽከርካሪዎች ጋር የሚቀራረብ ሬንጅ አለው በጣም አሪፍ ነው ማለት ነው። የሚመከረውም ለከባድ ተሽከርካሪዎች ነው። የሞተር ፐርፎርማንሳቸው ጋር ስንመጣ በአብዛኛው የተሻለ የፈረስ ጉልበት አለው። የዚህ የነዳጅ መኪኖች የምንላቸው የናፍጣ እና የጋዞሊን የጋዞሊን እና የናፍጣ ተሽከርካሪዎች ማለት ነው። ስለዚህ አሪፍ ፎር ስፖርት ያላቸው እነሱ ናቸው። አክሰለሬሽን ያላቸው እነሱ ናቸው። በአንጻራዊነት ከናቹራል ጋዝ ጋር ስናነጻጽራቸው የናቹራል ጋዝ አፈጻጸማቸው ኦር ፐርፎርማንሳቸው አሪፍ ቢሆንም ከነዳጅ ጋር ሲወዳደር ዝቅተኛ ነው ማለት ነው። ሌላኛው ደግሞ እንግዲህ ይሄ ማደያ ጣቢያ በተመለከተ ነው። ማደያ ጣቢያን በተመለከተ እንደፈለግን ላናገኝ እንችላለን፣ የሲኤንጂ እና የኤልኤንጂ ተሽከርካሪዎች ላይ ማለት ነው። የነዳጅ መኪኖች ላይ እንደፈለግ እናገኛለን። እሱ ከፍተኛ ሳይድ ኢፌክታቸው ነው። እንግዲህ ወጪያቸው፣ መኪኖቹ የሚሸጡበት ዋጋ ትንሽ ከፍ ያለ ነው። የሲኤንጂ ተሽከርካሪዎች ማለት ነው። የኤልኤንጂ ተሽከርካሪዎች፣ የሲኤንጂ ተሽከርካሪዎች መጀመሪያ ስትገዟቸው ኢኒሻል ኮስታቸው ከፍ ያለ ነው። የነዳጅ መኪኖች እንደምታውቁት አሁን ላይ እየተጠቀሱ መጥተዋል ማለት ነው። ሌላ በደህንነት ጋር በተያያዘ ብዙ ጊዜ ስታነሱ ሰምቻለሁ። ሲኤንጂ ተሽከርካሪዎች የመፈንዳት አቅም አላቸው፣ ምና ሊፈነዱ ይችላሉ የሚል ነገር ይነሳል። ግን ሞር ደግሞ የሲኤንጂ ተሽከርካሪዎች ሞር ኮምፕረስድ የሆነ ሲሊንደር ውስጥ ሲኮምፕረስ ተደርጎ ስለሚቀመጥ ሲኤንጂ ተሽከርካሪ ከአየር ያነሰ ክብደት ነው ያለው። ስለዚህ በሚመታበት ጊዜ ሲተነፍስ ቶሎ ብሎ ወደ አየር የመበተን አቅሙ ከፍተኛ ነው። የነዳጅ መኪኖች እንግዲህ ታንኩ ከተመታና ከፈሰሰ ወዲያው ወዴት ነው የሚወሩ? መሬት ላይ ነው የሚወሩ። እሳት ካገኘ ኦልሬዲ ወዲያው የመፈንዳት እድል አለው ማለት ነው። ይህንን ይመስላል ልዩነታቸው ማለት ነው። የነዳጅ ትራዲሽናል የነዳጅ ፔትሮል እንዲሁም የጋዞሊን ዲዝል ተሽከርካሪዎች እና የናቹራል ጋዝ ተሽከርካሪዎች ልዩነት ይህንን ይመስላል።